ከኋላ አሁን እያመሰገኑ የምታዩቸው እናታችን ከኋላ ወንበር ላይ እግራቸውን ሰቅለው ነበረ። በብዙ ስቃይ ውስጥ ነበር ተቀምጠው የነበሩት። ዱላቸውን ትተው እየተራመዱ ነው። ስለዚህ ጌታ በደንብ ልልታ ጭብጨባችሁን አምጡለት ይገባዋል። እጆትስ እግሮት ምንድን ነው የሆነው?

ተነሱ! ቀጥ ወደቁኝ አይበሉ። ኑ ተነሱ፣ በኢየሱስ ስም ተፈወሱ። ኑ ተራመዱ፣ ተራመዱ፣ ተራመዱ። የስ ኑ ተራመዱ፣ ተራመዱ። ለጌታ ክብር አምጡ። ተራመዱ። ኑ የስ ያው እርምጃዎትን ጀምረዋል። ሃሌሉያ እዛ

በደንብ እስቲ ለጌታ ልልታ ጭብጨባ ክብር እናመጣለታለን። ከኋላ አሁን እያመሰገኑ መታያቸው፣ እናታችን ከኋላ ወንበር ላይ እግራቸውን ሰቅለው ነበረ። በብዙ ሥቃይ ውስጥ ነበር ተቀምጠው የነበሩት። አሁን ደግሞ የናዝሬቱ ኢየሱስ እንደፈወሳቸውም ነው፣ ዱላቸውን ትተው እየተራመዱ ነው። እስቲ ለዚህ ጌታ በደንብ ልልታ ጭብጨባችሁን አምጡለት፣ ይገባዋል

እኔ ኔነች ብያለሁ ጠዋ ኔነች አያልፈኝም ብዬ ሁለት እግሮትን ሰቅለው ነው የነበረው። ሁለት እግራቸውን ሰቅለው፣ ይሄኛው ፓራላይዝ አሁን ተፈተው ስለምታይ ሆነው እንጂ እንደዚህ የታጠፈና ፓራላይዝ የሆነ ሰውነት ነው። እስኪ ቀጥ ብለው እየተራመዱ ይምጡ። እየተራመዱ ቀጥ ብለው ተራምደው ይምጡ። ቀጥ ብለው ሃሌሉያ! ሀያ ደቂቃ አልሆነኝም። ጠሎዬልኝ ሲሄድ እነሱ ሲይዙኝ፣ በቃ በቃ እግዚአብሔር አንተ ይሆን ይሁንል በቃ ኢየሱስ አልኩት፣ ይሁን በቃ አልኩት እና በቃ ቱቱኝ ሄዳልኳቸው መታ ይሄጅ በቃ ስትለኝ ሳልድን ነው እንያጉቦ ውስጥ እየተጠራጠር ብድቅ ስል እኮ ነው በቃ ሁሉ ነገር ቀለል ያለኝ ገፋ ወሰዶ። ለኢየሱስ እስቲ ክብር አምጡለት።